ይህ በትምህርት ሚኒስትሩ የቀረበው ረቂቅ መመሪያ ዋነኛ ትኩረቱን የመምህራንን እጥረት በመሙላት የትምህርት ተደራሽነትን ማስፋት ቢሆንም ሌሎች ዘርፈ ብዙ ጠቀሜታዎች እንደሚኖሩ ታምኖበታል። መመሪያውን አስመልክቶ ለፋና ሚዲያ ኮርፖሬሽን አስተያየታቸውን የሰጡ የዩኒቨርሲቲ ፕሬዝዳንቶችም ተማሪ በነበሩበት ዘመን የነበራቸው ልምድ በምሳሌነት ያስታውሳሉ። ተማሪ እያለሁ የተለያዩ የኢትዮጵያ አካባቢዎችን የማየት እድል አጋጥሞኛል። ያንን እድል ያመቻቸልኝ ግን አባቴ ነው ቤተሰቤ ነው። በትምህርት ሚኒስቴር ደረጃ ይሄ ፕሮግራም ወጥቶ ልጆች ከአንድ ቦታ ወደ አንድ ቦታ እየተንቀሳቀሱ ኢትዮጵያን የበለጠ እንዲረዷት፣ እንዲያውቋት፣ ከህዝቡ ጋር እንዲተዋወቁ የሚያስችለው ነገር አይ ቲንክ ኢትስ ሪሊ ጉድ ስታርት ጥሩ ነው የሚል ስሜት ነው ያለኝ። ለምሳሌ መቀሌ ዩኒቨርሲቲ ነው የተማርኩኝ። ትግራይ ውስጥ በጣም ተዘዋውሬ ያለው። አማራ ክልልም እንደዛው ተዘዋውሬ ያለው። ወደ ደቡብም ሄጃ አለው ጥሩ ትንፈጥሮልኛል ያ ነገርና፣ ወጥቶ ከማህበረሰቡ ጋር መኖር ምን ያህል አንድስ እንደሆን ራሱ ለማየት ይጠቅማልና፣ ተማሪዎቹ ሀገራቸውን የበለጠ እንዲያውቁት ምን ደረጃ ላይ እንደሆን እንድረዱት ከልዩነታችን አንድነታችን የበለጠ ጠንካራ መሆኑን እንዲያውቁት እድል ይፈጥርላቸዋል። የትምህርት ዘርፉ ካልተሻገራቸው ችግሮች መካከል የመምህራን እጥረት ዋነኛው ነው። የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት በተለያዩ አገልግሎቶች ሀገራዊ ኃላፊነታቸውን እንዲወጡ የሚያዘው ረቂቅ መመሪያው ለትምህርት ተደራሽነት ያለው አስተዋጽኦ የላቀ ሲሆን፣ መሰል አገልግሎቶች በዓለም አቀፍ ደረጃም ቢሆን የተለመዱ ናቸው። ለሚሄዱበት አካባቢ ድጋፍ ነው። ይኖ አለ እኮ አሁንም፣ ይሄ ቮለንተሪ አክቲቪቲ እኮ አለ። የበጎ ፈቃድ ስራዎች በክረምት ወደ ሌላ አካባቢ ሄዶ፣ ወደ ተወለድንበት አካባቢ ሄደን፣ ወደ አደግንበት አካባቢ ሄደን ትምህርት ቤቶችን መጎብኘት፣ ትምህርት ቤቶችን ማገዝ ምናምን እኮ አለ። ለሆነለት ሰው ይሄ በጣም ወጣቶች በተለይ ቢያደርጉት ኤክሰርሳይስ ቢያደርጉት በጣም ትልቅ እድል ነው። ለራስ ኤክስፖዝድ ስትሆን የምታገኘው እውቀት አለ ግን እዛ ቦታ ደግሞ ሄደህ የምትረዳው ነገር አለ፣ የምታግዘው ነገር አለ። የባለሙያዎቹ ጥረት አለ። ሪሞት የሆኑ ኤሪያዎች አሉ። እነዚህ እነዚህን በአጭር ጊዜም ቢሆን አገልግሎት ለመስጠት የሚደረገው ጥረት እንትን ነው፣ ሙቹዋል ነው። እኔ ብቻ እውቀት እድል አግኝቼ አይደለም መጣው፣ ደግሞ ሰጥቼ መጣው ነገር አለ። ብዙ ስራዎች በአለም ላይ የሚሰሩት በእንደዚህ አይነት ስራ ብሔራዊ አገልግሎት ወይም ናሽናል ሰርቪስ ስኪም በሚባለው ነው። አሜሪካ፣ የኢንዲያን፣ የኮሪያን ሌሎች ሀገሮችን ብንወስድ እንደዚህ አይነት ብሔራዊ አገልግሎቶች ቮሎንቲሮ ኖ ስራዎችን የመስራት ለምሳሌ በኢትዮጵያ ኮንቴክስት ደግሞ መምህራን እጥረት ባለባቸው አካባቢ እነኚህን ተማሪዎች በመጠቀም ያንን ጋፕ መሸፈን ይቻላልና በደንብ ከተሰራበት አንደኛ ለተማሪዎቹም የክሪቲካል ቲንኪንጋቸውን አብሮ የመኖርን የማገልገልን ናው ስሜት ይፈጥርባቸዋል። የዩኒቨርሲቲ ተማሪዎች ከአካዳሚክ እውቀት በዘለለ የተግባር ልምምድ የሚቀስሙበትን እድል ለማግኘት ያስችላቸዋል። ከዚህም ባሻገር በብዛ ባህል የታደለችውን ኢትዮጵያን ይበልጥ ለማወቅ በር ከፋች እንደሚሆንም ታምኑበታል። ትልቁ ነገር ምንድን ነው? ተማሪዎች ከአካባቢያቸው ወጥተው ኢትዮጵያ ምን እንደምትመስል የማየት እድል ያገኛሉ። በተጨማሪም ደግሞ አንዱ የሌላኛውን ቋንቋ፣ የሌላኛውን ባህል፣ የሌላኛውን የኑሮ ዘይቤ ለማወቅ ይረዳቸዋል። ስለዚህ ይሄ አንድነትን ያጠናክራል የሚል እምነት አለ። የትምህርት ጥራት ስብራት ስንል አንዱ ቲዮሪ ነው አስተምረን የምናስመርቃቸው በብዛት። ይሄ ደግሞ የሆነው አንደኛ ብዙ ተማሪ ከማስመረቅ አንጻር ብዙ ዩኒቨርስቲዎችም ተስፋፉ። ነገር ግን ይሄ ተግባር ተኮር የሆነ ትምህርት የማስተማር እድልን ትንሽ አምን ምኖብናል እና ይሄ ደግሞ ተግባራዊ የሆነ ስራን እንዲሰሩ የተማሩትን ትምህርት ወደ ተግባር እንዲቀይሩ የሚያደርጋቸው ስለሆነ የትምህርት ጥራት ላይ ትልቅ የሆነ እመርታ ነው የምኖረው። መመሪያው ወጣት የዩኒቨርሲቲ ተመራቂዎች በተለያዩ የሀገሪቱ ክፍል የሚገኘውን ማህበረሰብ እንዲያገለግሉ ከማስቻል ባሻገር በስነ ምግባር የታነጸ ትውልድ ለመቅረጽ ያግዛል። በረቂቅ መመሪያው ዙሪያ ከሚመለከታቸው አካላት ጋር ውይይት ሲካሄድ የቆየ ሲሆን አስፈላጊው ቅድመ ዝግጅት እንደተጠናቀቀም ተግባራዊ ይደረጋል ተብሏል። ተማሪዎቻችንን በተለይ ወጣቶቻችንን በመልካም ስነ ምግባር ከመቅረጽና ሀገራዊ ሁለንተናዊ የተስተካከለ ስብና እንዲኖራቸው ከማድረግ አንጻር ሚናው የጎላ ነው ተብሎ ይወሰዳል በሌላም መልኩ ደግሞ ጣይ አመታት የሚገጥመንን የመምህራን እጥረት ለመቅረፍ ደግሞ እንደ ጥሩ ስትራቴጂ ተደርጎ ይወሰዳልና እነዚህን ሁለት ዋና ዋና ምሰሶዎችን ታሳቢ አድርገን ወርክውት እያደረግን ነን ያለ ነው። እንግዲህ በዚህ አመት ባይሆንም ከዚህ አመት በኋላ የሚተገበር ይመስለኛል። የኢትዮጵያ ዩኒቨርሲቲ ሰርቪስ የአገልጋይነት ስሜትን ያዳበረ ብቁ ዜጋ ለማፍራት የሚኖሩ አበርክቶ ከፍተኛ ይሆናል ተብሎ ይጠበቃል።